የሰይጣን የማጥቂያ መንገድ ብለን የመጀመሪያውን በማጥፋት ወይም በማውደም የሚለውን እናያለን። አሁን ዮሐንስ ምዕራፍ አስር ዮሐንስ ወንጌል፣ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለ ሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ ይላል። ሰይጣን ጥቃት ከሚያደርስብን መንገዶች አንዱ በሰው ሕይወት፣ በሰው ጤንነት፣ በሰው ንብረት ላይ ውጊያ በማካሄድና በማጥቃት ነው በዚህ ጉዳይ ላይ መጽሐፍ ቅዱስ ውስጥ ጥሩ ምሳሌ ሊሆንን የሚችለው ኢዮብ ነው ኢዮብ እግዚአብሔር ራሱ እንደመሰከረለት ማለት ነው ኢዮብ ምዕራፍ አንድ ቁጥር ስምንት ላይ ፍጹምና ቅን እግዚአብሔርንም የሚፈራና ከክፋት ሁሉ የራቀን ነበር ነው የሚለው መጽሐፍ ቅዱስ ሰይጣን ግን በሱ ላይ ተነሳ ማን በሆነው ፍጹም ቀን እግዚአብሔርን የሚፈራ ከክፋት ሁሉ ይራቅ፣ በእሱ ላይ ሰይጣን ተነሳ። ያለውን ንብረቱን ሁሉ አወደመ፣ ልጆቹን ገደለ። በመጨረሻ ከራስ ፀጉሩ እስከ እግር ጥፍሩ በቁስል መታውና ጤንነቱን አሳጣው ማለት ነው። እንዲያውም ምዕራፍ ሁለት ቁጥር ስድስት ላይ እግዚአብሔር ሰይጣንን ሕይወቱን ተወው ብሎ ተአቅቦ ባያደርግበት ኖሮ አመጣጡ የሰይጣን አመጣጡ ለመግደል ነበር። ኢዮብን ሊገለው ነበር። እዚህ ላይ አንድ ልብ አንድ ልብ ሊባል የሚገባ ነገር አለ። ይኸውም ሰይጣን በኢዮብ ላይ ይህን ሁሉ ሊያደርግበት የቻለው እግዚአብሔር ፈቅዶለት እንጂ በራሱ ባለስልጣን ሆኖ አይደለም። ሰይጣን ጉልበት ኖሮት አቅም ኖሮት አይደለም፣ ኢዮብ ላይ ጥቃት ሊያደርስ የቻለው እግዚአብሔር ባይፈቅድለት ኖሮ ጫፉን ሊነካው አይችልም። እኛ በእግዚአብሔር የተጠበቅነን። እሺ ወንድሞች፣ እህቶች ልጆቼ፣ በእግዚአብሔር የተጠበቅነን። እግዚአብሔር በእድገት ከፍ እንድንል አንዳንድ ጊዜ ልክ እንደየው በእውነት ሊወራረድብን ይችላል። እግዚአብሔር አይ ልጅ አትክደኝም ልጅ አይክደኝም አይጠፋም፣ ከህብረቱ በፍጹም ከመንፈሳዊ ነገር አይጎድልም፣ እሱ እግዚአብሔርን ያመሰግናል እንጂ አያግሮ መርምም አያማርም ብሎ ሲልብን እኛ የሆነ ነገር እንኳን ቢደርስብን እግዚአብሔር የተመሰገነ ይሁን በቃ እግዚአብሔር መልካም ነው፣ ለበጎ እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ለበጎ ነው ብለን ስናልፍ ሴጣን ተሸነፈ ማለት ነው። ሴጣን ታውቃላችሁ እንድናጉረመረም እንድናማረድ፣ በእግዚአብሔር ላይ ወደኋላ እንድናፈገፈግ እንድንሸሽ ነው፣ ደቀ መዝሙርነታችንን እንድንተው መከተላችንን ጌታን መከተል እንድንተው ትልቁ ስኬቱ የሴጣን ያ ነው። ስለዚህ እዮብ ሲፈተን እግዚአብሔር ፈቅዶለት እንጂ ሴጣን አቅም ኖሮት አይደለም ማለት ነው ዛሬም ቢሆን ባህሪው የሰይጣን ምንድን ነው? ማጥፋት ነው፣ ማውደም ነው። እዮብ ላይ አጠፋበት፣ አደወደመበት ወደመበት። እዮብን ግን ህይወቱን ግን ሊነካው አይቻልም። በዛ ሁሉ ውስጥ ጌታችን እንዳለው እሱ ሰይጣን ምን ሊያደርግ ነው? ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። ሰይጣን ሊሸልም ጥሩ ነገር ሊያደርግልን፣ ብር ሊሰጥ፣ ሊያሳድገን፣ ትዳር ሊሰጥ፣ ትምህርታችንን ስኬታማ እንድንሆን፣ በቃ ጥሩ ነገር የለውም እሱ ሰይጣን። በፍጹም ለእኛ ጥሩ ነገር ሌባ ነው፣ ሊሰርቅ ነው፣ ሊያርድ ነው፣ ሊያርድ ሊያጠፋ ማለት ነው። ለዛ ነው እዮብን እግዚአብሔር እንዳታጠፋው ስላለው እንጂ እዮብን ራሱ ቢገለው ደስ ይለዋል። ስለዚህ ሌባ ነው፣ ሊሰርቅ ነው፣ ሊያርድ ነው፣ ሊያጠፋ ነው እንጂ ስለሌላ አይመጣም ነው የሚለው። ለሌላ ጉዳይ አይመጣም። በቃ እሱ ጋር በረከት የሚባል ነገር የለም። በረከት ያለው እኛ የተከተልነው ነው፣ ጌታችን። እኛ ደቀ መዝሙር ሆነን ልንከተለው የወደድ ነው ጌታ ጋር ነው ምንም ነገር ያለው። ሰይጣን ሰይጣን ከሆነበት ጊዜ ጀምሮ አጥፊ ነው፣ ነፍሰ ገዳይ ነው፣ ሊያጠፋ ነው በቃ። ይሁን እንጂ በልዑል መጠጊያ የሚኖር ይላል። አያችሁ፣ እዚህ ጋር ከአዲስ ኪዳን አንድ ነገር ልጨምርላችሁ። ከብሉይ ኪዳን ብዙ መከራ ያደረሰው ብዙ ጥፋት ያመጣው ሰይጣን በአዲስ ኪዳን ላይ ልክ ያ ጥፋቱ ለመደበትና አሳዳጅነቱን ቀጥሎ መማ ላይ ቀጠለ። አንድ ከይሁዳ ቤተልሔም ተብሎ በትንቢትም የተነገረለትን በገሊላ ያደገው ለነገሩ ለገና በራማ እያለ በራማ ህጻናትን በመጨፍጨፍ አንድ አዳኝ ሊገድል የመጣበት ጊዜ ነበር። የዛሬ ሁለት ሺህ ዓመት እሱንም አሳደደ አሳደደ አሳደደና መስቀል ላይ ጠንቅሮ ገደልኩት ብሎ ሲል ሞትን ድል አድርጎ አሸነፈ። አያችሁ፣ በቃ የመጨረሻ የመጨረሻ ሰይጣን ተሳካልኝ ያለው ጌታ ኢየሱስ ክርስቶስን መስቀል ላይ ሲል በቃ አለቀ። ጽድቅንና ቅድስናን ጨረስቼ ገድዬ ጨረስኩ ሲል በክርስቶስ ኢየሱስ እኔና እናንተ ህይወትን አገኘን። አያችሁ ተሸነፈ፣ በመስቀል ላይ ኢየሱስ ክርስቶስ ጌታ ነው። ስለዚህ በፍጹም ሰይጣን ድል የለውም፣ እሱ ጋር አሸናፊ ሊሆን አይችልም። እኛ ከአሸናፊዎች ወገን ከክርስቶስ ኢየሱስ ጋር ድል አግኝተን ባለፈው ስትጠመቁ እኮ በጥምቀት ውስጥ ምንድን ሞቱን በሚመስል ሞት ሞተን ትንሳኤውን በሚመስል ትንሳኤ አይደል ሪዘሬክት ያደረግነው ድጋሜ የተነሳ ነው። ስለዚህ እኛ አሁን ህያዋን ነን በክርስቶስ ኢየሱስ አቅም፣ ጉልበት አግኝተናል። እኛን ሊያጠፋ አይደለም፣ ሊሰርቅ አይደለም፣ ሊያርድ አይደለም፣ በፍጹም እኛ በክርስቶስ ደም የተሸፈንን የተጠበቅንን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ ስለሚያድር ከአጥፊው ጥፋት ይድናል። መዝሙር ዘጠና አንድ ቁጥር አንድ ላይ አያችሁ ለእኛ እኛ ለዛ ነው ደቀ መዝሙር የሆን ነው ተከታይ የሆን ነው በክርስቶስ ኢየሱስ ተሸፍነን በሱ ስር አሁን በዚህ ህብረት ውስጥ ያለ ነው። ደቀ መዝሙርነት ያዋጣናል። ከሱ ጋር መሆን ይሻለናል። በልዑል መጠጊያ መኖር ይሻለናል። ነገር ግን እምቢ ብሎ ቅጥሩን የሚያፈርስ ግን እባቡ ትነድፈዋለች። ልክ ከጌታ ከደቀ መዝሙርነት አልፈልግም ብለን ፈገግ። በነገራችን ላይ ደቀ መዝሙር የዚህ ክላስ ብቻ ጉዳይ አይደለም፣ የህይወት ዘመን ነው ብለን ተምረናል ባለፈው። እኛ እየተከተልን ያለ ነው ክርስቶስ ኢየሱስ ነው። ክርስቶስን ህይወትን እስከ እኛ ብቻ እስክናረጅ እስከ ሽምግልና ብቻ ሳይሆን ለልጅ ልጆቻችን የምናወርሰው ትልቁ ሀብታችን፣ ትልቁ ቅርሳችን ጌታ ኢየሱስ ክርስቶስ ነው። የህይወት ዘመን ደቀ መዝሙርነት እንያዝ ነው። እኔና እናንተም እችን ክላስ እንደው የተወሰነ እውቀት የተወሰነ ትምህርት ልንማርበት ነው እንጂ ቀጣይ የሆነ የህይወት ዘመን ጉዳይ ነው። ስለዚህ እምቢ ብንል እባብ መነደፍ ይመጣል። ደሙ ቅጥራችን ነው። ደሙ ምንድን ነው? ደሙ ኃይል ጉልበቴ፣ ደሙ እስር መሰረቴ፣ ደሙ ሆነኝ ብቃቴ፣ ደሙ መድኃኒቴ ደሙ ምንደና ቅጥራችን ነው። ማንም ከዚህ ቅጥር ቢወጣ ምንም መከላከያ የለው። ምክንያቱም ከደሙ የተነሳ አጥፊ ወደ እናንተ አይቀርብም ተብሏል ዘጸአት 12፥23 ላይ ለማሰቃየት ቢመጣ እንኳን ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ ስለሚል አይሆንለትም። ራእይ 12 10 ቀደም ብለን በብሉ ኪዳን መጽሐፍ እንደተመለከት ነው ሰይጣን እዮብን ሊፈት ነው እግዚአብሔርን ጠየቀ ይላል። እዮብ 1 13 ወደ አዲስ ኪዳንም ስንመጣ ደቀ መዝሙርቱን እንደ ስንዴ ሊያበጥራቸው ለመነ ይላል። እዚህ ላይ ጌታ ኢየሱስ ክርስቶስ ስለ ስምዖን ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ሲለው ሰይጣን ቅዱሳንን ለማጥፋት ይለምናል ማለት ነው። በክፍሉ የተጻፈው ነገር እዛ ክፍል ላይ ባይኖርም የእኛ ጸሎት ከእሱ ልመና በልጦ መገኘት እንዳለበት ደግሞ መጽሐፍ ቅዱስ ያስተምራል። ትጉና ጸልዩ፣ ዘመኑ ክፉ ነው፣ ዘመኑን ዋጁ ይለናል። የማጥቂያ መንገዱ በዚህ ዘመን በጣም ከባድ በሆነ ሲስተም ሊከተል ይችላል። እኛ ግን በምንድነን? በክርስቶስ ደም ተሸፍነናል። እረኛችን ለጥርሱ ለሴጣን ጥርስ ለጥርሱ ንክሻ አያበቃንም። ተከልለናል፣ ተሸፍነናል። እግዚአብሔር ይመስገን። በአጥፊው በአውዳሚው ውስጥ እንዳንገባ በረኛችን ተከልለናል። እግዚአብሔር ይመስገን።